እኔ እኮ አስቀድሜ ተናግሬ ነበረ። ዳኒ ሀይሚና ቡራ ለመላየት ብዙ መንገዶችን እንደሚጓዝና ያልሆኑ ፋይሎችን አቀነባብሮ እንደሚመጣ ተናግሬ አስጠንቅቄ ነበር። ይኸው ሳይውል ሳያድር ዛሬውን ይዞት መጥቷል። በዚህም የተነሳ ደግሞ ሀይምዬ በጣም አዝና ልቧ ተከፍቶ እስከ ማልቀስ ድረስ የደረሰችበት ታይም ነው ዛሬ። በጣም ነው የተበሳጨው ትግና በመጀመሪያ ዳኒ የሰውን ህይወት መበጥበጥ አልፈልግም ትላለህ። ምን እያደረግክ ነው አሁን? እየበጠበጥ አደለም? ምን ቅቤ እየቀባህ ነው? ለሀይሚና ለቦራ የምር በጣም ነው የተበሳጨው ዛሬ። በመጀመሪያ እኔ ለሀይሚዬ መልእክት ማስተላልፈው የሰው ወሬ አትስሚ። ዳኒ የሚልሽን ነገር አትስሚ፣ ቦታ አትስጪው። ከቻልሽ ጭራሽን ባታገኙ እኔ ደስ ይለኛል። ዛሬ ስታለቅሽ እኔ በጣም ነው የከፋይ ከምታስቢው በላይ ዛሬ ዳኒ ይዟቸው የመጣቸው ፋይሎች ለእኔ አዲስ አይደሉም። ምክንያቱም እኔ መጀመሪያ አስቀድሜ ለራሴ ብቻ ሳይሆን ቤተሰብ፣ ለእናንተም ጭምር ቪዲዮ ሰርችላችሁ ነበረ። ይሄ ነገር እንደሚፈጠር ዳኒ ብዙ መንገዶችን ብዙ ጉዞዎችን እንደሚጓዝ ብቻውን አይደለም ደግሞ መንገዶችን የሚጓዘው ሶሲም እንደምታግዘው ጭምር ነበር የነገርኳችሁኝና ዛሬ የተፈጠረው ነገር ይሄ ነው። ከዚህ በፊት ዳኒና ሀይሚ አብረው አይታችኋቸው ታውቃላችሁ? አታቁም? ከሁለት ቀን ምናምን በፊት ነው የተዋወቁትኝና ዛሬ ይዟቸው የመጣቸው እያንዳንዱ ጥያቄዎች ለሀይሚ ሳይሆን መጠየቅ ካለበት ለሶሲ ነበረ መጠየቅ ያለበት። ምክንያቱም ነገሩ እውነት ቢሆን ኖሮ ማለት ነው እኛና እዚ ጋር ሀይሚዬ ምን ታርግ? ሶሲ ባደረገችው ነገር ሶሲ ኮ እንደዚህ ያደረገች መሆን አለበት እያ ሀይሚን ከምጠይቅ ለምንድ ነው ሄደ እራሷን የማጠይቃት ነበረ። ምክንያቱም እሷ ስላገዘች ስላቀነባበራችሁት ነው። እዚ ጋር ኢዴት እንደሚደረግ ጠዋት ላይ በሰራሁት ቪዲዮ ነግሬያችሁ ነበርና

እንደዚሁም ደግሞ ሌሊት ላይ ይደዋወላሉ። 35 ደቂቃ 32 ደቂቃ ምናምን እያለ ነበር ሲያወራ የነበረው። በመጀመሪያ ኤዲት መደረግ እንደሚችል ቤተሰብ ማወቅ መቻል አለባችሁ። እኛ ቡራ እንተማመን ይባለ እስከምናቀው እስከምትናገረው ነገር ድረስ ማለት ነውና፣ ሲቀጥል ደግሞ ይሄ ልጅ ዋነኛ የሆነ አላማ እንዳለው ተልእኮ እንዳለው የምታውቁትኝ፣ ሀይሚ ቡራ ኮ ንቆሻል እያላት ነበረ። ገባችሁ አደለ? እኔ ሶሲን እንደዚህ አይነት ነገር ሳናግራትኝ እሷን አትናገር ወይንም እሷን መንካት የለብን ብሎ የሚከላከለው አንድን ስለናቀሽ ነው ይሄ ማለት ምንድን ነው መልእክቱ ምንድን ነው ለሀይሚ የሚያስተጋባው ከቡራ ጋር ተለያይ ተራራቂ የሚል መልእክት ነው የሚያስተጋባው ገባችሁ አደለ ሲቀጥል የዛሬ አንድ አመት አስባችሁታል የዛሬ አንድ አመት ኮሜንት ላይ የጻፈውን ቡራ ኮሜንት ላይ የጻፈውን ኢቭን እሱን ሳይቀር ነው አመቱ ለሃይም ያሳያት የነበረው። ብዙ ሰዎች በነገራችን ላይ ማወቅ ያለባችሁ ሰው ከምትወዱ ሰው ሊያለያያችሁ ወይም ሊያጣላችሁ ሲፈልግ ብዙ መንገዶችን ብዙ ርቀቶችን እናንተ ያላሰባችሁትን ጉዞ ተጉዞ ነው ይዞላችሁ የሚመጣው። ገባችሁ አደለ? ቡራ ፐብሊክ እኮ ነው የእኔ ቆንጆ ምናምን ነው የኔ ቆንጆ ነው ምናምን ብሎ የጻፈላት ቲክቶክ ላይ ለሶሲ ፐብሊክ ነው። በቃ የተደበቀ ነገር አይደለም፣ ማንም የሚያወል ገባህ አይደለም? ይሄንን አመት ለሀይሚ ከምታሳያት ሃይሚና ቡራ እንዲታረቁ ከፈለግህ ኖሮ ያን ነገር ሁሉ አታሳያትም። ደግሞ ይሄን ነገር ሁሉ አድርጎ ይሄን ነገር ካለ በኋላ ሃይሚዬ ከፍቷል ልቧ ተሰብሮ ካለቀሰች በኋላ ምን ይላል? እኔ እኮ የሰው ህይወት መበጥበጥ አልፈልግም። እና ቆይ ምን እያደረግክ ነው? በመጀመሪያ ደረጃ ምን እያረግክ ነው? ማለት እኔ በጣም እኮ ነው የሚገርበኝ ሰው እንዴት መሰላችሁ፣ መርዙን የተፋባችሁ የተፋባችሁና፣ በስተመጨረሻ ልስልስ ብሎ ልክ እንዴት ነው በቃ ምንም እንደማይቆረቁር ነገር ሆኖ ይቀርባችኋል። ገባችሁ አደለ? እዚህ ጋር ሀይሚ ልባ ተሰብሮ ብዙ ነገር ሆናለች፣ ዛሬ አልቅሳለች። መሆን ደግሞ የለበትም ሀይሚ ጠንካራ ሆነች፣ ነገሮችን ተቋቁመች ነው ማለፍ ያለብሽ። እኔ ሀይሚ ዛሬ ልቧ እንደተሰበረ ያየሁበት ፓርት ምንድን ነው ካላችሁ፣ ከዚህ በፊት ሀይሚዬ ከማንም ሰው ጋር ስሰራ ርቀቷን ጠብቃ ነው። ገባችሁ አደለ? ዛሬ ግን አይታችኋል እንዴት እንዳቀፋት ብቻ። ብዙ ነገሮች አሉ። ስለዚህ በደንብ አብራርቼ ማውራት አልፈልግም ስለሚያበሳጭ ማለት ነውና። ቡራም ብትሆን በቃ ከሶሲ ጋር ያለህን ነገር ስቶ ባርክ ወደ ሀይሚ ተመለስ። ሀይሚዬም ወደ ቡራ ተመለሽ። በዚህ መንገድ ከተጓዛችሁ ብዙ ርቀቶች ከተጓዛችሁ ትልቅ የክፍተት በመካከላችሁ እንደሚፈጠር ከዚህ በላይ እንደሚሆን ምንም ጥርጥር የለውም። ምክንያቱም ዛሬ ይዟቸው የመጣቸው ለሀይሚ ያሳያት ነገሮች እውነት መስለዋታል ወይም እውነት ነው ብላ ስላመነችም ነው ያለቀሰችው እንጂ ባታምን ኖሮ አታለቅስም ነበር። ገባችሁ አይደለም? እና ዳኒ ይሄን ሁሉ ርቀት መጓዝ እኔ በጣም ነው ያስገረምከኝ። ማለት ሚስቴን ቡራ ነጥ ቆኛል ለትም አልነጠቀብም። በመጀመሪያ አንተና ሶሲ እየተረዳዳችሁ ወይንም እየተጋገዛችሁ ነው ይሄን ነገር የምታረጉት። ምንም ጥርጥር የለውም። ገባችሁ አይደለም? ሀይሚና ደግሞ ቡራ ሸም ስለያዛቸው በእኛ ምክንያት ተጣሉ ብለው ስለሚያስቡ እናንተን ለማጋዝ ወይንም እናንተን ለማስታረቅ ደፋ ቀና ይላሉ። እናንተ ግን የውስጥ ሴራችሁን እያ ሴራችሁ እንደሆነ ሁላችንም እናቃለን። ሜቢ ሀይሚና ቡራ ናቸው ይሄ ነገር ያልገባቸው። ለምን አጠገባቸው ስለሆነ ብዙ ጊዜ አይናችን አጠገብ ያለን ጉድፍ ማየት አንችልም አይደል? እነሱም እንደዛን የሆነባቸው እና አጠገባችሁ ስለሆኑ ወይንም አጠገባቸው እናንተ ስለሆናቸው ብዙ ነገር ስለምነግሯቸው ያ ነገር ተከፍቶ ማየት አልቻሉም በጭራሽ ማለት ነው። ይህን ነገር ደግሞ እነ ሀፕ እንደዚሁም ደግሞ እነ ፍጤናቸው እንዳስተካክሉት የምፈልገው ዛሬ የታዘብኩት ነገር አለ። እኔ ሀብትሽና መሌ በጣም ነው መወዳችሁ የማከብራችሁ ማለት። ከዚህ በፊት ብዙ ጊዜ እናገረዋለኝ ሀብትሽ፣ መሌ እንደዚሁም ፍጤ የሀይምዬም የቡራም የሁለቱም መከታ ናቸው አያዳሉም እል ነበረ ግን ዛሬ በተለቀቀው ቪዲዮ ትንሽ ገፍቶኛል። በተለይ ደግሞ ሀብቴና መሌ የለቀቃችሁት እናንተ ቪዲዮችሁ ላይ ማለት ለቡራ የሆነ ያዳላችሁ አይነት ስሜት ነው የተሰማኝ። ለምን እንደ ባላቅም ግን ከፍቶኛል። ቤተሰቦች የምሬ ነው ምላችሁ ማለት ለወንድማችን እንሞታለን፣ እንሄዳለን፣ እንደባደባለን ስትሉ ነበር። ሀይሚስ ማንም ሰው እኮ ሀይሚና ቡራ እንድለያዩ አይፈልግም። ገባችሁ አይደለም? ቡራም ደግሞ ልቡ ተሰብሯል። በቃ አለቀ ማለት አላጠፋም፣ አይደለም አጥፍቷል። ነገር ግን ከይቅርታ በላይ ምንም ሊያመጣላችሁ አይችልም። ዳኒ ከዚህ በኋላ የምትፈታተን ከሆነ እኔ ለታናሽ ወንድሜ መሆን አቅተኝ ይመጣለሁ፣ ከአንተ ጋር እደባደባለሁ ሁላ ሲሉ ነበረ። እዚህ ጋ ትንሽ ቅር ያለ ነገር አለ። ፕሊስ እናንተ ለሁለቱም መሆን መቻል አለባችሁ። ፈጽ የሰጠው አስተያየት በቃ ትክክል። ለሀይሚም ለቡራ ምንም ያዳላው ነገር የለም፣ ሁለቱም እንዲታረቁለት እንደሚፈልግ ነው ማብራሪያ ሲናገር የነበረው ነገር ግን አልቻለም። በቃ ነገሩ ከአቅሙ በላይ እንደሆነ የበለጠ እየተስፋፋ እንደሆነ በመካከላቸው ክፍተት እየተፈጠረ እንደሆነ ሲናገር አዝኖ ተግዞ ነበር። ፍጼ ቢግ ሪስፔክት አለይ ለአንተ ማለት ነው ሁለቱንም እኩል ስለምታይልን እዚህ ጋር ማለት እንፈልገው ሀይሚዬ፣ ከዚህ በኋላ እየሰወሬ አትስሚም። በቃ ሰው ያጠፋል የሰወሬ ትልቅ ችግርን ይፈጥራል። ከባድ ነው። ቡራም ደግሞ እስከ ዛሬ ለሴት ልጅ ክብር እንዳለ፣ ሴትን እንደምትከባከብ፣ ሀይሚዬ እንድትጎዳ ብህ እንደማትፈልግ፣ ከራስህ በላይ አሳልፈህ ማለት በቃ እንደምትወዳት፣ ራስን አሳልፈህ ለእሷ እንደምሰጣት፣ ነፍስህን ኢቭን እንኳን ነፍስን ሳይቀር መስጠት ካለብኝ እሰጣታለሁ ስትል ነበር ከዚህ በፊት አይደለ። አሁንም በቃ ሀይሚዬ አልፈለገችው ምንድነው ከሶሲ ጋር እንድትመጣ እንድታ አትፈልግም። ገባ አይደለም? ያን ነገር ደግሞ ማረግ አያቅትህም። ማለት ቅድሚያ ከአንተ ጋር ለሚኖረው ሰው ነው መስጠት ያለብህ እንጂ ለሶሲ አይደለም። ሶሲ ጓደኛ ልትሆን ትችላለች፣ ከእሷ ጋር ልታወራ ትችላለች። ግን አሁን ዛሬ ዳን ይዟቸው የመጣቸውን ነገሮች እያንዳንዱ ነገር እኔ በጉራ ተማመንበታለሁ። ይሄ ማለት ግን ሶሲ አትፈልግም ማለት አይደለም። ሶሲ ልታደርገው ትችላለች። ሲቀጥል ደግሞ ኢቭን እንኳን ኢዲት አድርጎ አቀናብሮ መምጣት ይችላል። ገባቸዋ። ቤተሰቦቼ እና ሀይሚዬ፣ ራስሽን ጠብቂ፣ ትኩረት አድርጊ፣ ካጠገብሽ ያሉ ሰዎች ይጠቅሙኛል አይጠቅሙኝም የሚለውን ነገር በደንብ ለማየት ሞክ ፍሬ ሴት ልጅ ነች። ቶር እንድትሰበር እንድትጎጂ በጭራሽ አልፈልግም። ቡራም ቢሆን መከተዋ ና የምትወዳት ከሆነ ሀይሚን ለመጠበቅ ሀይሚን በቃ በይቅርታ ነገሩን ለመፍታት ከዚህ በላይ ባትጓዙ መልካም ነው ብዬ አስባለሁ። ምክንያቱም ከዚህ በላይ ከሄዳችሁ አስከፊ ቦታ ስለምደርሱ ማለት ነው። ቤተሰቦች እኔ ዛሬ በጣም ተሰምቶኛል ከምታስቡት በላይ። ዳኒም ደግሞ ስራውን እየሰራ ነው። ሶሲም ተመሳሳይ እንግዲህ ያው እኔ አስቀድሜ ይሄ ነገር ስለማቅ ይሄ ነገር እንደሚፈጠር ለእናንተም ጭምር ነግሬያችኋለሁ። ይሄን ነገር ይዘው ሲመጡ ወይንም ዳንኤል ነገር አንዳንድ ምስጢሮችን ሲያሳይ ምንም አዲስ ነገር አልሆነብኝም። ምክንያቱም አስቀድሜ ስለማቀው እንደዚህ ነገር እንደሚፈጠር ማለት ነው። ቤተሰብ እንግዲህ ው ላይክና ሼር በማድረግ አሪፍ ኮሜንቶች ለሀይሚ ለቦራን ስለሚደርሳቸው በመጻፍ አብራችሁ ስለነበራችሁ አመሰግናለሁ።